የምንገኘው ከአዲስ አበባ 300 ኪሎ ሜትሮች ርቀን በኢትዮጵያ ምስራቃዊ ክፍል የሚገኘው ብቸኛው ገዳም የአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም ነው። በአስቸኳይ የድረሱ ድን ከአሰቦት ገዳም በዝቋላ አቡነ ገብረ መንፈስ ቅዱስ ላይ አንጋጦና አንጃቦ የነበረው የሞት ጥላ ይሄው ዛሬም ደግሞ በአሰቦት ገዳም አባቶች ላይ ያንጋጠጠና ያንጃበበ ይገኛል። የዝቋላው የአባቶች ሞት ሳይበቃን ዛሬ ደግሞ አሰቦት ገዳም ላይ አባቶቻችን ተከበው ይገኛሉ። ኦርቶዶክሳውያን ባለማተቦች፣ ይህን ቪዲዮ ኮፒሊንግ ሊንክ፣ ሼር፣ ሪፖስት ማድረግ ምናልባት የነዚህን አባቶች ነፍስ ሊያደንልን ይችላልና አብስታችሁ፣ ኮፒ ሊንክ፣ ሼር፣ ሪፖስት። ታላቁ አሰቦት ገዳም በታጣቂዎች ተከቧል። በትናንትና ሁለት አባትና ልጅ በጥይት ተመቶ አባት ወደ የሞተ ሲሆን ልጁሁናላገልዲሁምደልሰባና ጉዳዩ ክቡር የሆነ የሰው ልጅ ህይወት ነው፣ እና ይህንን ቪዲዮ አምሳና ከዚያ በላይ ጊዜ በደንብ ኮፒ እና ሪፖስት እያደረጋችሁ ት እያደረጋችሁ እስልምና አራጅ አይደለም፣ እስልምና ገዳይ አይደለም። ይልቁኑ እስልምናን አራጅና ገዳይ ብለን እንድናስብ የሚያደርጉ አካላት አሉ ዛሬ ስለነሱ ልንገራችሁ ብዬ የሰራሁትን ቪዲዮ በተቃራኒው ለክፋት እንዲያመቻቸው ከቪዲዮ ላይ ቆርጠውት በህግ እየተፈለገ ይገኛል በእስልምና ላይ የጥላቻ ንግግር ተናገረው ይህ ግለሰብ ሰላም ሰላም ጤናው ስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ እንደምትቆያችሁ እኔ አለሁ እግዚአብሔር ይመስገን በያላችሁበት ሰላም ክርስቶስ ይብዛላችሁ የተወዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በአሳዛኝ መረጃ ተመልሼ የመስጃለሁ በዚህ ቪዲዮ የምንመለከተው እንግዲህ እጅግ በጣም የሚያሳዝኑ መረጃዎች እየወጡ ይገኛሉ በታላቁ ገዳም ከአዲስ አበባ 300 ኪሎ ሜትር ርቀት ላይ የሚገኘው ተአምረኛው ታሪካዊ ስፍራ ስውራን አባቶች አሉበት ተብሎ የሚታሰበው የአስቦት ቅዱስ ስላሴ ገዳም በዛሬው ዕለት እጅ ከፍተኛ አደጋ ላይ መሆኑን እየተሰማ ይገኛል ና እንዲሁም የአንድ አባት ህይወት ማለፉ ተሰምቷል። ለቀሩት እንድረስላቸው ኦርቶዶክሳያን ማለት ወዳለው ድምጽ እንሆን ይህ ይድረሱልኝ ጥሪ ተላልፏል ከገዳሙና እንግዲህ በአሁኑ ሰዓት ገዳሙ በታጣቂ መከበቡን የተነገረን ይገኛል። ከምን ጊዜም በላይ እጅግ አስፈላጊ የሆነ መረጃ ስለሆነ ለቀሩት እንደደረስላቸው ማንም ኦርቶዶክሳዊ መረጃ ሼር ማድረግ የሚችሉ ሼር እያደርጋችሁ ላይክ ሳታደርጉ እንዳትጀምሩ ማለት ወዳለሁ። እግዚአብሔር አምላክ ሃይማኖታችንን፣ አባቶቻችንን እንዲሁም ምእመናን ይጠብቅልን ማለት ወዳለሁ። ሙሉ መረጃ የማስደምጣችሁ ይሆናል። በተጨማሪ ትናንት አንድ ቪዲዮ አጋርቻችሁ ነበረ። ዛቻና ማስፈራሪያ የደረሰበት ያለው ተወዳጅ ኦርቶዶክሳዊ ወንድም ምላሽ ሰጥቷል። እውነት ላችኋለሁ። በዚህ ልክ ጥላቻ በዚህ ትልቅ ክፋት የምንሰራ ከሆነ መቼም ቢሆን ተስማምተን የምንኖር አይመስለኝም መስላቸኋሉ በጣም የሚያሳዝን ነገር ነው እያየሁት ያለሁት እኔ በራሴ በኩል በዚህ ወንድም ላይ የታዘብኩት ቪዲዮ አለ እንዲሁም የስን ማዘዣ ኦቶበታል ተባለ ነው ያለው ምንም ሲሆን ከአፉ መጥፎ ነገር ያወጣው ነገር የለም እነሱ ያለውን ብቻ እሱ ስለተናገረ የሌላ ሃይማኖት ስለሆን አያገባህም በሚል ብቻ ክስ ቀርቦበታል። እውነት እላቸዋለሁ። ለማንኛውም መረጃ ምላሽ ሰጡበታል፣ ማስደምጣቸውና ወደ መጨረሻ ላይ። በቅድሚያ ግን እጅግ አሳሳቢ ከሆነው መረጃ እንጀምራለን። ቪዲዮን ላይክ እያደርጋችሁ ጀምረት ኦርቶዶክሲያን ወደ መረጃው ሄዳው ነው። አሰቦትን ለማታውቁት፣ አሰቦት የት ነው የሚገኘው የሚለውን አንድ አጠር ያለ ቪዲዮ አላስታያችሁና መረጃውን የምንሰማ ይሆናል። የምንገኘው ከአዲስ አበባ 300 ኪሎ ሜትሮች ርቀን በኢትዮጵያ ምስራው ክፍል የሚገኘው ብቸኛው ገዳም የአሰቦት ደብረ ወገ ቅድስት ስላሴና አቡነ ሳሙኤል አንድነት ገዳም ነው። መንገዱ በጣም ከምላችሁ በላይ እምር በጣም ነው የሚከብደው እናም በዚህ ገዳም ውስጥ እጅግ ብዙ በርካታ ከአእምሮ በላይ የሆኑ ድንቅ ተአምራቶች የተደረጉበት ቦታ ከጀርባ የምትመለከቱት የተሰወረ የመድኃኔዓለም ቤተክርስቲያን አለ ተብሎ እዚህ ቦታ ላይ ይናገ በርካታ አባቶች የተሰወሩበት አስገራሚ ቦታ ነው። አባ ጸጋዬ የተባለ እዚህ ዋሻ ውስጥ ለበርካታ ዓመታት ይጸልዩ እንደነበር እንግዲህ ከታሪክ መስማት እንችላለን። በዕለተ ዓርብ በደሙ የተቀደሰበትና ይህን ታላቅ ስም ያገኘበት ከጀርባ እንደምታዩ ነው። በጣም የሚያምር እጅግ ግሩም የሆነ መልክዓ ምድር ነው። አሰቦት ገዳም የሚገኘው ምዕራብ ሐረርጌ ሚኤሶ ወረዳ አሰቦት የሚባል አካባቢ ላይ ሲሆን ከአዲስ አበባ 300 ኪሎ ሜትር ርቀት ላይ ነው። አሁን በአሰቦት ደብረ ወገግና ና ቅድስት ስላሴ በአቡነ ሳሙኤል ገዳም እንገኛለን። ይህ ገዳም በምሥራቅ ክፍል ከሚገኙት አበይት ከሚባሉት ታላቁ ገዳም ይህ ገዳም ነው። ይህ ገዳም የጻድቁ አባታችን የአቡነ ሳሙኤል ገዳም ነው። ደብረ ወገግ የሚለውን ስያሜውን የሆኑ የሚያገኘው ከመላእክት እንደሆነ ታሪክ ይናገራል። በበልተ መስቀል ተሰቅሎ በዕለተ ዓርብ

ወገግ አለ ደብረ ወገግ አለ ደብረ፣ ወገግ ማለት ትርጓሜው የብርሃን ተራራ የሚለው ነው። የሚያሳየው መንገዱ በጣም ከምላችሁ በላይ እምር በጣም ነው የሚከብደው። ከመገንጠያ አስፋልት አለ። ከአስፋልቱ 15 ኪሎ ሜትሮችን ወደ ውስጥ ከገባችሁ በኋላ የተራራ ጉዞ ልክ እንደዚህ እንደምትመለከቱት ወደ አምስት ኪሎ ሜትር ወደ ላይ የምንወጣውና በጣም ከባድ ነው። በጣም ብዙ ቅዱሳን ስውራን የተሰወሩበት የቅዱሳን መሰወሪያ ወይም ደግሞ ከተለያዩ ገዳማት መጥተው የሚሰወሩበት ቦታ ነው እና ይህንን ገዳም መታችሁ እንድታዩ መልእክታችን ነው። ኦኬ ኦርቶዶክሲያን እንግዲህ በአጭሩ አሰቦትን ለማታውቁት አሰቦት ይህን ይመስላል። ብናውራ ስለ አሰቦት ገዳም እውነት ላቸኋለሁ በጣም ብዙ ሰዓት ይፈጅብናል። በጣም ታሪካዊ የሆነ ቦታ ነው እንደሚታወቀው። ና እዚህ ገዳም ላይሆን እንግዲህ በዛሬ ዕለት ካህናት አባቶቻችን በግፍ የተረሸኑ ያሉት ና አሁንም ካህናት አባቶቻችን ተከበው ያሉት ከዚህ ቀደም እንደምታውቁት ጫካ ተቀጠለ ተብሎ ገዳሙን ለማቃጠል የተደረገ ሙከራ ነበረ፣ እንደዚህ እንደምታዩትና ነገር ግን አልተሳካላቸውም። እንግዲህ በዛሬ ዕለት ምን ፈልገው እንደሆነ አይታወቅም የገዳሙን አባቶች ከቧቸው እንደሆነ ቅዱስ ቤተክርስቲያኑ አደጋ ላይ እንደሆነች በጣም ብዙ መረጃዎች እየተነገረን ያለውና፣ ኦርቶዶክስ ያን እባካችሁ እንድረስላቸው። ቀጥታ መረጃውን የማስደምጻቸው ይሆናል። የዝቋላው የአባቶች ሞት ሳይበቃን ዛሬ ደግሞ አሰቦት ገዳም ላይ አባቶቻችን ተከበው ይገኛሉ። ኦርቶዶክሳውያን ባለማተቦች ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ ምናልባት የእነዚህን አባቶች ነፍስ ሊያደንልን ይችላልና አብስታችሁ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም ታደርሱ ስል በልዑል እግዚአብሔር ስም እጠይቃለሁ። ጮማን ሳይሆን ጥሬን የሚቆረጥሙ ትራስን ሳይሆን ድንጋይን ተራሱ ምግብን ሳይሆን አንጀታቸውን አጠፉ የገዳማውያን አባቶቻችን ዓለም በቃኝ ብለው በዋሻ ውስጥ እየጸለዩ ለሀገራችን ለኢትዮጵያ ለወጣቱ የሚጸለዩ አባቶች ዛሬ በታጣቂዎች መከበባቸው ያለው መረጃ ያመለክታል። እንደዚሁም የዛ ደብር እንግዲህ ዘበኛው ነው ጠባቂ፣ እንደውም እስከ ልጁ በጥይት መመታቱ ያለው መረጃ ያመለክታል። እሱ እንደሞተና ልጁ እስካሁን በህይወት እንዳለና በሕክምና እርዳታ ላይ እንዳለ ያለው መረጃ ያመለክታል። ኦርቶዶክሳውያን ባለማተቦች እባካችሁን ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለሚመለከታቸው የሕግ አካላት እንድታደርሱ ስል በሉል እግዚአብሔር ስም ጠይቃለሁ። አባቶቻችን በዚህ በሰዓት ተጨንቋል፣ ተከበው ነው የሚገኙትና እባካችሁን ነው እባካችሁን፣ የልጅነት ኃላፊነታችን እንድንወጣ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ያለማድርሱ በኋላ የታሪክ ተወቃሽ እናንሆን ለአባቶቻችን ድምጽኑን ድምጻችንን እናሰማ። ኦርቶዶክስ ያለ ባለማተቦች ፈተናው ወጀቡ የበዛበት ጊዜ ነው። እግዚአብሔር አምላክ ደጉን ጊዜ ለሀገራችን ለኢትዮጵያም ለተዋሕዶ ሃይማኖታችን የሚያምጣልን ወዳችኋለሁ። በአስቸኳይ የድረሱልን ጥሪ ከአሰቦት ገዳም። ይህ ቪዲዮ ለሚመለከታቸው አካላት ደርሶ ውጤት እንዲያመጣ ባካችሁ ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ተባበሩ። በትናንትናው ዕለት ማለትም ዓርብ ጠዋት ላይ በገዳሙ አካባቢ የሚኖር አንድ ሰው ከነልጁ በታጣቂዎች በጥይት ተመቶ አባት ሲሞት፣ ልጅ በአሁኑ ሰዓት ሆስፒታል ውስጥ ነው የሚገኘው። በተጨማሪም የገዳሙ አንድ ጠባቂ ከአካባቢው አንድ ተጨማሪ ነዋሪ ጋር በእገታ ስር ነው የሚገኙት። ይህንንም ተከትሎ በገዳሙ ውስጥ ከፍተኛ ውጥረትና የደህንነት ስጋት አይሏል። ቀድሞ መከላከያ አካባቢው ላይ የነበረ ቢሆንም በአሁኑ ሰዓት ግን ሚኒሻ ብቻ ያለ በመሆኑ የታጣቂዎች ስጋት በገዳማችን ላይ አይሏል። ስለዚህ የሚመለከታችሁ የቤተ ክርስቲያናችን አካላት ነገ አንዳች ነገር ተፈጥሮ ከማዘናችን በፊት የሚመለከታችሁንና የሚገባችሁን ስራ ሰርታችሁ ገዳማውያኑን ከስጋት እንድትከላከሉልን እባካችሁ እባካችሁ እንላቸዋለን። በዝቋላ አቡነ ገብረ መንፈስ ቅዱስ ላይ አንጋጦና አንጃቦ የነበረው የሞት ጥላ ይሄው ዛሬም ደግሞ በአሰበው ገዳም አባቶች ላይ ያንጋጠጠና ያንጃበበ ይገኛል። የአካባቢው ምመንም በመረሸንና እንዲሁም ደግሞ የደብሩን የጠበቃ አካልና የአካባቢውን አንድ ምመን አግተው ወስደዋል። በቦታው ላይ መከላከያ ሰራዊት የነበረ ቢሆንም ነገር ግን አሁሌ ለቀው ሄደዋል። በገዳሙ ላይና በአባቶች ላይ የሆነ ነገር ደርሶ ከመጫዋጫዋችን ከማልቀሳችን ከመላቀሳችን በፊት የሚመለከተው አካል አባቶቻችንና ደብሩን ቤተ ክርስቲያኑ እንዲጠይቅ ስንል በእግዚአብሔር ስም እንጠይቃለን። ታላቁ አሰቦት ገዳም በዚህ ሰዓት በታጣቂዎች ተከቦ ይገኛል። ጉዳዩ ክቡር የሆነ የሰው ልጅ ህይወት ነው እና ይህንን ቪዲዮ ሀምሳና ከዚያ በላይ ጊዜ በደንብ ኮፒሊንክና ሪፖስት እያደረጋችሁ ድት እያደረጋችሁ በሀገራችን በጸጥታው ዘርፍ ለሚሰሩ ሁሉ ይህንን ቪዲዮ በደንብ ኮፒሊንክ እያደረጋችሁ አድርሱልን። ትናንት እንዲሁ ነገሮች ከመፈጸማቸው በፊት ስለ ዝቋላ አባቶች አስቀድመን ጩኸን ነበረ። ሰሚ ያጣው ጩኸታችን ግን ያቺን ታላቅ የሆነች ምድር በደም እንድትታጠብ አድርጓታል። እንዲሁ ትናንት አሰቦት ላይ በታጣቂዎች በተተኮሰ ጥይት አባትና ልጅ ሲመቱ ልጅየው መትረፍ ቢችልም አባትየው ግን ሳይተርፍ ቀርቶ ህይወቱ ከዚች ዓለም አልፏል። አሁንም በተመሳሳይ ጥቃት ክቡር የሆነው የሰው ልጆች ህይወት እንዳያልፍ ስል ለጸጥታ አካላት ጥሬን አቀርባለሁ። ሰናይ ጊዜ ሰናይ ዘመን እግዚአብሔር ለሀገራችን ያምጣ። ሰላም። ታላቁ አሰቦት ገዳም በታጣቂዎች ተከቧል። በትናንትና ሁለት አባትና ልጅ በጥይት ተመቶ አባት ወደ የሞተ ሲሆን ልጁ በአሁኑ ሰዓት ህክምና ላይ ይገኛል። እንዲሁም ደግሞ ቤተ ክርስቲያኑ በታጣቂዎች ተከቧል። አባቶች ድረሱልን እያሉ ነው እና ሁላችሁም ለቤተ ክርስቲያን አባቶች፣ ለቅዱስ ሲኖዶስ እንዲሁም ደግሞ ለመንግሥት ጸጥታ አካላት ታሳውቁን ዘንድ ስንል በሉን እግዚአብሔር ስም እንጠይቃለን። አስቸኳይ ነው። ኮፒ ሊንክ ሼር አድርጉ። ልብ ሰባሪና አሳዛኝ ነገር ከወደ አሰቦት ገዳም ተሰምቷል። የገዳሙ ጥበቃ የታገተና የተወሰደ ሲሆን በአካባቢው ነዋሪዎች ላይ ደግሞ አንድ አባትና ልጅ አባትየው የተገደለ ሲሆን ልጅየው ደግሞ በአሰቃቂ ሁኔታ በሞትና በህይወት መካከል ይገኛል። ሌላም በዛው አካባቢ የሚኖር አንድ ሰው ታግቶ የት እንደተወሰደና የት እንደደረሰ አይታወቅም። ስለዚህ በዝቋላና በአባቶቻችን ላይ የደረሰ ግፍ መከራ አሁንም በአሰቦት ገዳም ላይ ያንጃበበ ይመስለኛል። ስለዚህ ለአሰቦት አባቶቻችንና እናቶቻችን ለገዳማውያን ድምጽ ልንሆን ይገባናል። ሁላችሁም ህዝበ ክርስቲያን የኦርቶዶክስ ልጆች የሆናችሁ ይህ መልእክት ሼር ኮፒ ሊንክ አድርጉልኝ ለሚመለከተው እንዲደርስ የሚቻለን ያህል እናድርግ። እግዚአብሔር ሰላምንና ፍቅሩን ይስጠን፣ መልካም ጊዜ አምጣለን። አሚን። እግዚአብሔር አምላክ ቅድስት ቤተክርስቲያንና ሕዝቦቿን ይጠብቅልን። እንግዲህ ኦርቶዶክሳን መረጃው እንደሰማችሁት ነው። ስለዚህ እናንተ ደግሞ በቻላችሁት አቅም ድምፅ ለመሆን ሞክሩ። እዚህ ጋር ቪዲዮን ማየት ራሱ ድምፅ መሆን ነው። ቪዲዮን ካላያችሁት ቪዲዮ ቫይራል አይወጣምና፣ ቪዲዮን ላይክ ማድረግ ራሱ ድምፅ መሆን ነውና ቪዲዮ መስራት ችለን ፖስት ማድረግ ካልቻልን በእንደዚህ ያለ መልኩ ድምፅ መሆን አለብን ማለት ነው። ቅዱስ ቤተክርስቲያን እግዚአብሔር አምላክ ይጠብቅልን። አሁን ቀጥታ የምወስዳቸው ትናንት አንድ ቪዲዮ አሳያቻቸው ነበረ እና እንግዲህ ወንድማችን በዛሬ ዕለት ምላሽ ሰጥተዋል። እስኪ ቪዲዮን አስደምጫቸው እንመለስና። እስልምና አራጅ አይደለም፣ እስልምና ገዳይ አይደለም። ይልቁኑ እስልምናን አራጅና ገዳይ ብለን እንድናስብ የሚያደርጉ አካላት አሉ። ዛሬ ስለነሱ ልንገራችሁ ብዬ የሰራሁትን ቪዲዮ በተቃራኒው ለክፋት እንዲያመቻቸው ከቪዲዮ ላይ ቆርጠውት ብዙዎች ቪዲዮ እየሰሩ እንደሆነ ብዙዎቻችሁ አይታችኋል። ይህንን ቪዲዮ ደግሞ የምሠራው በዛ ቪዲዮ የተሰማችሁ እውነት መስሏችሁ እኔ ሳልፍ ግን ብዬ መስሏችሁ የተሰማችሁ የእስልምና እምነት ተከታዮች እውነቱንና ሐቁን እንድታቁ ስለፈለኩ ነው። የመጀመሪያው ያንን ቪዲዮ እንዲሠራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። የእኚህን ኡስታዝ ንግግር አንዴ አዳምጡ እስቲ። በል ዋሃብ አስተምሮት ማንን የፈለፈለ ነው? አይኤስአይኤስን የፈለፈለ ነው ሐቂቃ ሐቂቃ እንነጋገር ካል አይኤስአይኤስ በማን ነው የሚመራው እነ ፈቱል መጅዲን እነ ኢርሻድ የሚባሉ አሉ እዚ ይዘናቸዋል ምላስ ምላስ የሚያሉ ኪታቦች በእነሱ ነው የሚመራው በኮ ሐራምን የፈለፈለው ማን ነው የሙሐመድ ብኑ አብዱልወሃብ አስተምሮት ነው አልሸባብን የፈለፈለው ማን ነው የሙሐመድ ብኑ አብዱልወሃብ አስተምሮት ነው መጅሊሳችን በመጅሊሱ ላይ አይ ኤስ አይ ኤስ ይግባ አይግባ ነው ጥረቱ። ሌላ ነገር እንደ እንደ እንደ መንግስትም እንደ ህዝብም ለቦኮ ሀራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ እንሻአላ ሀገራችንን ከጽንፈኛ ከነቦኮ ሀራም ና አይ ኤስ እንጠብቅላለሁ እንጠብቅላለ። ወሰላሙ አለይኩም ወረህመቱላህ ወበረካቱ። እንግዲህ እንደሰማችሁት ነው። የኔ ትልቁ ምንጭ ይሄ ቪዲዮ ነው። እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እነ አይ ኤስ እነ ቦኮ ሀራም እንደነ አልሸባብ አይነቶች ዋብያ ይባላሉ። ስለዚህ ከነዚህ መጠንቀቅ አለብን፣ እንደ እስልምና እንደ ሀገርም ቢሆን ብለው ነው የተናገሩት። ከዚህ ቪዲዮ አንጻር ደግሞ እኔ ማስተላለፍ የፈለግኩት መልክት፣ ምንድን ነው ወደሚለው እንምጣ። በተለምዶ የእስልምናን እምነት አራጅ ገዳይ ብሎ የሚያስቡ ሰዎች አሉ። ስለዚህ እንደዛ ብሎ ለሚያስቡ ሰዎች፣ ማለትም እስልምናን ገዳይ ወይም አራጅ ብሎ ለሚያስቡ ሰዎች እስልምና ገዳይ ሆኖ ወይም አራጅ ሆኖ ሳይሆን እስልምናን ገዳይና አራጅ ተብሎ እንዲጠራ ያደረጉ ኡስታዙ እንደገለጹት ዋሃቢ ብሎ የጠቀሷቸው እንደነ አይስሳይስ እንደነ ቦኩሃራም እንደነ አልሸባብ ያሉት ናቸው። እስልምናን አራጅና ገዳይ እንድንል ያደረጉት እንጂ እስልምና ገዳይ አይደለም። ስለዚህ ከእነዚህ ኡስታዙ ከገለጿቸው ዋሃቢ ብሎ ከገለጿቸው ከነ አይስሳይስ ከነ ቦኩሃራም ከነ አልሸባብ አንጻር ሳይሆን በቅርቡ ሕይወታችሁን ካጡት አባታችን የእስልምና እምነት አባታችን አንጻር ከእንደነሱ አንጻር እስልምናን ተመልከቱ እንጂ እስልምና በራሱ ገዳይና አራጅ አይደለም ያ ነው የቪዲዮ ዓላማ ነገር ግን ክፉዎች እኔን አራጅ ብሏል ወይም ገዳይ ብሏል እስልምናም ብለው ለዛ ደግሞ እንዲያመቻቸው ቆርጠው በሰሯቸው ቪዲዮዎች የተሰማችሁ የእስልምና እምነት ተከታይ የሆናችሁ ወገኖቼ በሙሉ በጣም ይቅርታ ለማለት ፈልጋለሁ እኔ ስላልኩ ሳይሆን ቆርጠው በለቀቁት ቪዲዮ ስለተሰማችሁ ማለት ነው ይህንም ቪዲዮ ኮፒሊንግ ሼር ላይክ እያደረጋችሁ አድርሱልኝ አመሰግናለሁ ጋይስ እንደሰማችሁት ነው። ወንድማችን ጆሲ እንግዲህ ጆሲ በመባል ነው የሚታወቀው እና ቲክታክ ላይ ይህ ምርጥ የተዋዱ ቲክቶከር አለማዊ ኮንተንት ላይ የሚሰራ ነው። ሁሉንም በእኩል የሚያይ ፍትሐዊ የሆነ ሀሳብ፣ አስተያየት የሚሰጥ ወንድም ነው እና እውነት ላቸዋለሁኝ በጣም እጅግ ያዘንኩበት ነገር ነው ያየሁት። አንድ ሀገር ላይ ሆነን እንደዚህ ያሉ ወንድምን ማሳደድ ከጀመረን እንጃ መቼሁም ተቻችለን ተፋቅረን የምኖርበት ጊዜ ይናፍቀናል ብዬ አስባለሁኝ። ወንድም ደግሞ ምንም አይነት ጥፋት የለበትም ማስረጃ እንደሰማችሁት ነው እነሱ ያሉትን በተናገረና መልካሞች ጎን በቆመ ነው ይህ ሁሉ ነገር የቀረበበትና እውነት በጣም ነው ያዘንኩት። አንድ ቪዲዮ ላሳያችሁ። ጭራሽ በህግ እየተፈለገ ነው የሚል መረጃም እየወጣ ነው ያለው። ህግ ፊት ራሱ ቢቀርብ እሱ ያሉትን ነገር እንጂ ነው የተናገረው። ምንም አይነት ስህተት የተናገረበት ነገር የለም። ምንም በህግ የሚያስጠይቀው ነገር እንዳልተናገረ ግልጽ ነው። ግን አንድ ቪዲዮ አስደምጻችሁና እንመለስ በህግ እየተፈለገ ይገኛል። በእስልምና ላይ የጥላቻ ንግግር የተናገረው ይህ ግለሰብ በህግ እየተፈለገ ነው የሚገኘው። አድራሻውን የምታውቁ ለመጅሊሱ የህግ ክፍል ጥቆማ አንድ ስጡ፣ እንዲሁም ደግሞ በውስጥም ልታናገሩኝ ትችላላችሁ። ሁላችሁም በዚህ ጉዳይ ላይ ተሳተፉ፣ ግዴታችንም ስለሆነ ማንም እየተነሳ የማንም ሃይማኖት ላይ አፉን መክፈት የለበትም። እንደነዚህ አይነት ባለጌዎች በተገኘው አጋጣሚ ሁሉ መቀጣትና መማር መቻል አለባቸው። ሌሎችን ለማስተማር ግዴታ መቀጣት ስላለባቸው ለህግ መቅረብ አለበት። ሁላችሁም ተሳትፉ። ኦኬ ጋይስ እንደሰማችሁት ነው እንግዲህ፣ የነሱ የሃይማኖት አባቶች የተናገሩትን ነገር ያው ደግሞ በመናገሩ የወንድማችን ዋጋ ያስከፈሉት ያሉ ምን ያክል ጥላቻ እንዳላቸው ነው የተገንዘብኩበት። እኔ እውነት ላቸው አሉ ልጁ ህግ ፊት ራሱ ቢቀርብ ደግሜ ላቸዋለሁ ምንም አይነት ወንጀል እንዳልሰራ አንዱ ምክንያት የሃይማኖት አባቶቻችሁ አስተማሪዎቻችሁ ያሉትን ይዞ ቪዲዮ መቅረብ ብቻ በቂ ነው ብዬ አስባለሁ እና ነገር ግን እነሱ ምን ያክል አሳዳጅ እንደሆኑ ያየሁበት ቪዲዮ ይህ ቪዲዮ ነው። በጣም የሚያሳዝን ነገር ነው። በዚህ ደግሞ መልካም ሰዎችም አሉ፣ እየተቃወሟቸው ይገኛሉ። እነሱን አንድ ቪዲዮ አስደምጣቸውን አንመለት የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅጥልም ብለው እገሌ ሱፊ እገሌ ውሃቢ ውሃቢ ማለት እንዲህ ነው ብለው ሊያቧድኑን ሲሞክሩ በትዝብት ተመለከትናቸው። የእነሱን ድምፀት ደግሞ ይዞ ያስተጋባ ሱፍያኔ ብሎ ያመነ ደግሞ አንዳንድ ዲኖ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ የሰሜኑ ጦርነት ጊዜ የወደመው የመሻይኮቻችን ሐሪማል በርካታ የዒልም መካኖች ወድመዋል። አሁን የሉ እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አካሞች ናቸው። እንደሰማችሁት ነው። ውሸት አንድ እኛን የከፋፈሉን ሱፊ፣ አህባሽ፣ ሱኒ፣ ወሃብያ እያሉ የከፋፈሉን ሌሎች ከሌላ እምነት የመጡ ሰዎች ናቸዋል። ባይዘወይ ክርስቲያንም ይሁን አይሁዶች አህባሽ ማለት ሱኒ ማለት ውሃብያ ማለት ሱፊ ማለት ምን ማለት እንደሆነ እንኳን ራሱ የማያውቁም ብዙዎቹ ይህን ክፍፍል የተከፋፈላችሁት ራሳችሁ ነው። የከፋፈላችሁም ደግሞ ትምህርታችሁ ወደ ውስጥ ስንገባ ትምህርቶቻችሁ ልዩነት አለው። ግን ለምን ታስመስላለህ ኡስታዝ? እኔ ትላለህ፣ ስለምናናቃሉ ትላለህ። ለምን ታስመስላለህ? ኦኬ ሌላውን ተውና እነዚህን ስሞች ተወጂና። እስልምና በሰባ ሶስት ይከፈላል ብሎ የተናገረ ያንተ ነብያ። ታዲያ አንድንን የሚለውን ቃል ለምን ትጠቀማለህ? ለምን በቁርአኑና በሀዲሱ ላይ ተዋሻል? እስልምና በሰባ ሶስት ይከፈላል ካለ የተከፈለው ክፍል ካለ ሙሐመድ፣ እውነቱን ከሆነ አንተ አልተከፈለም ያልከው ከሙሐመድ የተሻለ አንተ ታውቃለ ነው? ነገሩን ችግሩን ክርስትና እና አይሁድ ላይ ለመጣል ባለ ፍላጎት ነው። አለቀ። ይሄ ነው። ስለዚህ የተከፋፈላችሁት እናንተ እንጂ የከፈላችሁ ማንም የለም። የተከፋፈላችሁትም ደግሞ በትምህርታችሁ ምክንያት እንጂ በሌላ ምክንያት አይደለም። መከፋፈል የጀመራችሁት ገና በመሐመድ ዘመን ነው። አልይና አይሻ ለሁለት ተከፍለው ብዙ ዑለማዎች ብዙ አዋቂዎች ብዙ ሰዋባዎች ያለቁት በዚህ እርስ በርስ በሆነው ጦርነት ነው። የመሐመድ ተከታዮች እንዳለ በጦርነቱ አልቀዋል። ለምን እርስ በርሳቸው ተከፋፍለው ባለው ጦርነት አሁንም ዛሬም ይሄ ልዩነት አለ አላህ ያለ ቃል ቁርአን ፍጡር ነው ፈጣሪ ነው በሚ ውይይት፣ ሙታንዚላውያን የሚባሉትን በሰይፍ አርደዋቸዋል፣ አልቀዋል ዘራቸው እስከማይኖር ድረስ። ይሄ በመካከላቸው የተደረገ ጦርነት አሁንም እየቀጠለ ነው። ወደፊትን በቀጠሉ አይቀር ግን የከፋፈሉን ከዛ ይመጥነዋል። የሰሜኑ ጦርነት ይሄ በጣም የሚያሳፍር ነው። በነገራች የሰሜኑ ጦርነት ላይ ሙስሊሞች ናቸው የተገደሉት ይላል። በሰሜኑ ጦርነት ወታደር የነበሩት ሙስሊሞች ብቻ ናቸው? ኦኬ፣ ትግራውያን በሙሉ ሙስሊሞች ነበሩ። ኦኬ ሰሜን ላይ ያለቁት ሙስሊሞች ነበሩ። አየህ፣ ይሄ ራሱ ያስቀጥሃል እኮ ይሄ ራሱ እኮ ሌላ ፕሮፓጋንዳ ነው። በሰሜኑ የተከናወነው ያለቀው ቤተክርስቲያን ተቃጥለዋል፣ መስጊዶች ተቃጥለዋል፣ ሰዎች ተገለዋል፣ ሙስሊም ክርስቲያን ሳይባል አልቋል። ይሄ ጦርነት ያመጣው ውድመት ነው። ግን ለማጠጋጋት መሞከርህ ትክክል አይደለም፣ ትክክል አይደለም። የተከፋፈላችሁ ሁኔታ ዋሃብያ የሚባል የእስልምና ክፍል አደገኛ ገዳዮች ናቸው። ሰው በህይወት እንዲኖር አይፈልጉም። በማረድ በመግደል ላይ የተመሰረተ እምነት ነው። ቁርአናቸውና ሐዲሳቸው በቀጥታ የሚተረጉሙና እንዲከናወን የሚፈልጉ ማህበረሰቦች ቢኖሩ ውሃብያዎች ናቸው። ለሰውም ለሙስሊሙ ማህበረሰብ አይጠቅሙ። ይህንን ያለው ልጅ ይህን ወንድማችን የታሰር ይፈለጋል መጅልሱ ይላሉ። ይሄ ልጅ እኮ ከኛ የተለየ ነገር አልተናገርም። እኔማ አምናለሁ ውሃብያ አጥፊ እንደሆነ ውሃብያ ገዳይ እንደሆነ ቁርአን ላይ ክርስቲያኖችን ስለማጥፋት የሚናገር ስላለ አፈራርቃቸው እጅና እግራቸውን ቁረራቸውም ይላል ከሀገር አባሯቸውም ይላል። የአገዳደል የማሰቃየት ሲስተሞችን በሙሉ ተጠቅሞ ክርስቲያኖችና ይሁዶችን ስለማጥፋት ይናገራል ቁርአናቸው። ስለዚህ አስተምሮ የማረድና የመግደል አስተምሮ ይሄ እውነታ ነው እሱ ብታስቡት። አፍተርል ሽንፈታችሁን ነው የሚያሳየው። ቁርአናችሁን አዲያሳችሁን እንደማታምኑበት እንዲያፈራችሁበት ነው የሚያሳየው። በቁርአናችሁ እና በሀዲሶቻችሁ ታፍራላችሁ። ለዛ ነው የተጻፈ ነገር ስናነብ መጅልስ፣ መክሰስ፣ ማሰር፣ መግደል የሚለው የምትጠቀሙት። በተዘዋዋሪ ታምኑበታላችሁ። እንሰራው፣ እንግደለው፣ እንቁረጠው የሚባሉ ሀሳቦችን በደሳችሁ ደግሞ ትጠቀሙበታላችሁ። እባካችሁ እምነታችሁን እመኑበት ወይ ደግሞ ትታችሁ ትጡ። በነገራችን ላይ የምመክራችሁ ትታችሁ ትብት በሉ፣ አያዋጣም እምነቱ። በክርስቶስ ኢየሱስ አምናችሁ ዳ ይህ ትክክለኛ መንገድ ነው እሱ እንኳን ለወዳጆቹ ወዳጆቹ ይቅርና ለጠላቶቹ ለሚገሉት ሊገሉት በሚያሳድዱት እንኳ የሚያደርጉትን አያውቁምና ይቀርበላቸው ብሏል። እናንም ደግሞ የሱን ፈልግ እንከተላለን። ዛሬም ለሚያሳድዱ ይቅር እንላለን። ጠላቶቻችን እንዲድኑልን፣ የዘላለም ሕይወት እንዲያገኙልን እንወዳለን። ሻ አንዳንድ ጊዜ የንግግር ስሉባችን እንደዚህ ስላሽከረከር ነው ብቻ፣ ሰው ማይገባው የሚመስለን ሰዎች አለን ማለት የሰው ጭንቅላት ላይ ሁሌ መጫወት ምንችል የሚመስለን ማለት ነው። ወላሂ በጣም ነው ያዘንኩት። ትላንትና የሲኖሩ ኹጥባ ላይ ሙፍቲ አሁን ከተቀበሩበት ቦታ ወጥተው ተቆፍሮ ወጥተው ኮልፌ መቃብር ሄደው መቀበር አለባቸው የሚመስል መልእክት ነው፣ በጣም የሚዘገነን ነገር ነው የተናገረው። ወላሂ ለዓዲም፣ አይ በጣም ብዙ ስለ ፈበለል ዑለማ ምናምን የተናገራቸው ነገራቶች አሉ እንዳሉ ሆነው ነገር ግን ከዛ በኋላ ያስተላለፈውን መልእክት አዳምጣችሁታል። እስኪ አንድ ያዳምጡት። አባታችን ሙፍቲ ስናስብ አሁን ማንና ለባብስም የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ቢሰጠው የሚገባ ጉዳይ። ምን አይነት ዘመን ላይ ነው? ኧረ በአላህ እስኪ እንደው እረፉ በአላህ ምንም በቃ። እሺ መተባበር ካልቻላችሁ የሆነ ነገር ማድረግ ካልቻላችሁ ወላ እስኪ አታስመስሉ፣ ተውን በቃ ዝም በሉን። እሺ እንደ ዋሃቢያ አይፈቀድም ይባል። በቃ የራሴ ጠሃራ የሆነ መሬቴ ላይ ወሲያ መናገርና ሐላል የሆነው መሬቴ ላይ መቀበር አይፈቀድም ይባል፣ እንደ ውሃብ እያስተሳሰብ ማለት ነው። እንደኛ እንደ ሙስሊሞች ይፈቀዳል። አንድም የቁርአን አያ አንድም ሀዲስ አታመጣልኝ የሚከለክል ነገር። ነገር ግን እንደኛ ይፈቀዳል። በቃ እንደ እስልምና ይፈቀዳል። መብታችን ነው። ምናልባት ደግሞ እንደ በዚህ ጉዳይ በፈለጋችሁ፣ አሁን ስለ ሙፍቲ ስለ ቀብሩም ሁኔታ ስለምን መወያየት ከፈለጋችሁ ይኸው ውስታዝ ያሲን ሲኖሩ የቲክቶክ አካውንት በቃ እኔን በዕድሜ ትንሽ ነው ብለህ ካሰብከኝ ው ከአንተ ዕድሜ የሚመጣጠን ሰው አመጣልሃለሁ። ከፈለግ ውይይት ቅረብና ተነጋገር፣ አይደብርም በአላህ አሁን ሰዎች ለቅሶ ላይ ባሉበት ሰዓት አሁን ድጋሜ ሌላ ጭቅጭቅ፣ ድጋሜ ሌላ ጭቅጭቅ። ምንም አትፈቱንም። በቃ ታውቃላችሁ፣ ቀጥታ ከሚናገሩን ሰዎች የበለጠ እንዲያሽከረከሩ እንዲሚወጉን ሰዎች ናቸው የበለጠ የሚያቆስለው። ታውቃላችሁ፣ ያማል በጣም እንዲያቀፈህ ያቆስልሃል። አለይሰ ሚንኩም ረጅሉን ረሺድ አንድ እንኳን አስተዋይ ሰው ይጥፋ በአላህ ትልቁም ትንሹም ተናግሮ አናጋሪ ነው። ትንሽ ሰዓት ሰብራት ታደርጉም በላ ሰው ቁስል ላይ ነው ያለው፣ ሀዘን ላይ ነው ያለው።